ሰበር መረጃ አለን። ውድ የቻናል ቤተሰብ ተከታታዮች የፋኖ የመረጃና ደህንነት ኃላፊው ተሸኝቷን እንዲሁም በትናንት ሮት እርምጃ የተወሰደባት እሷን በተመለከተ እንደ አዲስ እንደ ብርቱካን ደምቢዶሎ እንደተሰራው ድራም አሁንም እየሰሩበት ይገኛ ሱ ጉዳይ የምናነሳ ይሆናል። እንዲሁ በሌላ መረጃ ለ በማዕከል ጎንደር ዞን እርምጃ ተወስዷል። እነዚን ጉዳዮች እንዳሳለ እስከ ፕሮግራም ፍጻሜ ከን ይጋብራችሁ ተቆዩ ዘንድ በአክብሮት እየጠይቅን መረጃችን ወደ ቀዳሜ ወደ ምናደረገው ቀጥታ የምናል ፊላም በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር መረጃና ደህንነት ኃላፊ የሆነው እንግዲህ መኳንን ተረጨ ተብለው የሚታወቀው ትናንትና ከባለቤቱ ጋር ግራገር ከተማ ገብቶ እንግዲህ ቢራ ሲጠጣ በመከላከያ እርምጃ ተወስዶበታል። መከላከያ በደረሰው መረጃና መሰረት ባደረገው ድንቅ ኦፕሬሽን ስት ከባለቤቱ ጋር እየጠጣ ያለ ተሹልኮ ገብቶ እንግዲህ ግራገር ከተማ ላይ በመጠጥ ላይ ያለ እንግዲህ እስከ መጨረሻቸው ተብሏል ማለት ነው። ውድ የቻናል ቤተሰብ ተከታታዮች የሚጠቅመው የሚበጀው ሰላምና ሰላም ብቻ ነው። ይህ ወንድም እንግዲህ ለጎጃም እንግዲህ የደጋ ዳሞት ዳ ተፈራ ዳምጤ በተለይ በነ ዝናቡልን ጋር የሚመረው የተፈራ ዳምጤ ክፍለ ጦር መረጃና ደህንነት ኃላፊ በመሆን የሚያገለግል ነገር ግን ገርገር ከተማ እንግልት ፈልጎ ከባለቤቱ ጋር በመጠጣት እያለ ነው። በመከላከያ በደርሰው መረጃ መሰረት ድንቅ በሆነ ኦፕሬሽን ያሰናበቱት። እንግዲህ የመጨረሻ የሰላምን አለመቀበል ይህን ይመስላል ማለት ነው። ሌላኛው በማዕከላዊ ጎንደር ዞን አርማጮ ወረዳ ሲዘርፍና ሲያሰቃይ የነበረ ማህበረሰቡን በፋኖ ጋር በመቀናጀት የሚሰሩት የዘረፋ ቡድን እነዚህ ወንድሞች መንግስት በህግ የማስከበር ዘመቻ በወሰደው እስከ መጨረሻው አሰናብቷቸዋል ማለት ነው። ውድ የቸናቢ ሰዎች ሰላም ይቅደም፣ ሰላም ይቅደም። ሌላው አያዛልቅም፣ አያዋጣም። እስከ መጨረሻው እንግዲህ መንግስት ህግ የማስከበር ዘመቻን አጠናክሮ እየወሰደ ይገኛል ማለት ነው። ስለዚህ እነዚህ የመንግስት ሰላም ጥሪ አንቀበልም ባሉት ላይ መንግስት ህግ የማስከበር ዘመቻ አጠናክሮ እየወሰደ ይገኛል። መሳፍንት መንግስቱ ሌለኛው ታፍኖ መወሰዱ መረጃው ወጥቷል። መሳፍንት መሳፍንት ታፍኖ የተወሰደበት በጎጃም ነው። ይሄ ለአራት ጊዜ ለአምስት ጊዜ ነው። ጌራ ወርቅ እንደተወሰደ እናስተውሳለን። አስካለ ችንስትም እንደተወሰደ እናስተውሳለን። ታደለ አየነውም ታደል የሚባሉም ታፍኖ እንደተወሰድና ሰው ሳለ አየ ነው በተመሳሳይ መልኩ፣ ዛሬ ደግሞ መሳፍንት መንግስቱ ተወስዷ ማለት ነው። አስከሬቱ የት እንደደረስ እስካሁን ድረስ የወጣ መረጃ የለም። ጌራ ወርቅም የት እንደደረሰ ይረሸን አይረሸን የምናውቀው ነገር የለም። ይሄ ወንድም ሊረሸን ይችላል። በሱ ዘመንጋሲ ካላስፈጽም የሱን ጉዳይ ካላስፈጸም የመጨረሻ ጣፈንታ ይሄ ነው። መሳፍንት መንግስቱ ማለት የባህር ዳር ብርጌድ አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ በመሆን ሲያገለግል የነበረ ነው። ነገር ግን በየትና በምን ምክንያት እንደወሰዱት አልታወቅም። ሊረሸንም ይችላል ወይም ወደ እስር ቤት ማጎሪያም ሊያስገቡት ይችላሉ። እስካሁን የወጣ ነገር የለም ማለት ነው። ሌላኛው ጉዳያችን በትናንትና እለትም ጠዋት ላይ በቪዲዮ አስታውሻችኋለሁኝ ችን ስ ምን መለከታት ማለት ነው በዓለም ላይ የትባላለች በዓለም ላይ ዋሴ 19 ዓመት እያለች ነው ትናንትና እርምጃ የተወሰድበት በአዲስ ቅዳም ላይ ማለት ነው። እንግዲህ እቺ ንስጥች ሴት እች ታዳጊ ግንባር ላይ ያሳለፋት እነ ዘመነ ካሴ ነው ስለዚህ ጥፋቱ ከማን ነው ከመከላከያ ነው ወይስ ከማን ነው በጣም የሚገርመኝ ነው ሁለተኛ ብርቱካን እያልቱ ነበረ ደምቢ ዶሎ ላይ በተሰራው ድራማ አሁን በሽሌ ድራማ እየተሰራ ይገኛል እንድትዋጋ እንድታጠቃ እንድትመታ ተልኮ ተሰጧት ከመከላከያ ከፋኖ ጋር ግንባር ያሳለፋት እነሱ ናቸው ጥፋቱ ከመከላከያ ነው ወይስ ከአድማበት ነው ወይስ ከምንሻ ወይስ ከማን ነው መጀመሪያ እንድትዋጋ ያሰለፋችኋት እናንተናቸው። እጅጉን እጅጉን የሚያሳዝነውና በሚያሳዝነው መልኩ ግንባር ላይ እንድትሰለፉ ያደረገ አካል በጣም ያሳዝናል። በተለይ በነ ዘመነ ካሴ ችንንስት በሚያሳዝን ሁኔታ እንድትሰለፍ በማድረጋቸው እጅጉን እጅጉን የሚያሳዝን ጉዳይ ነው። ስለዚህ እንድትዋጋ እንድትገልከህ መልሰ ደግሞ ለመንገደላችኋት ማለት ትንሽ ዞር ብለን መረጃውን ብንመለከተው፣ ሁለተኛ የብርቱካን ድራማ እየሆነባችሁ መሆኑን የሚያመላክት ጉዳይ ነው። ስለዚህ እንደነዚህ ያለ እህቶችን ከማሰለፍ እንኳን ብትቆጠቡ መልካም ነው። ብዙ ጊዜ ለምሳሌ በሰሜኑ ጦርነት ጊዜ በርካታ ሴቶች መከላከያ ጆይን አድርገው ነበር። ነገር ግን መንግስት አላሳልፋቸውም። በከተማ ያለውን የሰላም ሁኔታ እንዲያስጠብቁ ኃላፊነት በመስጠት ነበር ሲሰሩ የነበሩት። እናንተ ግን በጭካኔ በተሞላበት ሕጻን ታዳጊ ከመከላከያ ፊት ለፊት በማሰለፍ እንድትሸኝ ያደረጋችሁት የእናንተ ዋነኛና ዋነኛ ጥፋታችሁ ሌላኛው ጉዳይ ሰላሳ አራተኛው ዙር የመደበኛና የአድማብትን የመከላከል ምልምል ወታደሮች ና ፖሊሲዎች በብርሸለቆ መሰረታዊ መሰረተ ውትድርና መሰልጠኛ ትምህርት ቤት እየሰለጠኑ ይገኛሉ። ከጥቂት ቀናት በኋላ የሚመረቁ እጩ ሰላሳ አራተኛው ዙር በብር ሸለቆ የሚሰለጥኑ ነው። ጀግና ና ጀግና የሀገር ሉዓላዊነትን የተቀላቀሉ ወንድሞቻችን በጥሩ ሁኔታ ላይ እየሰለጠኑ መሆኑ ተመላክቷል ማለት ነው። ስለዚህ ለሀገር ንላገር ደጀን የሚሆነውን እንደ ህዝብ ብንሰራ የሚያዋጣንና የሚያዘልቀን ትክክለኛው እጣ ፈንታችን ከዚህ ጋር ብናደርግ መልካም ነው ላለሁኝ። ከዛ ውጭ ግን የሚመጣ ለውጥ አይኖርም። በፍጹም አያዘልቃችሁም፣ አያዋጣችሁም። በዛሬው ዕለት እንግዲህ ሁለት ና ዛ በላይ በበርካታ በኃላፊነት ያሉ የተሸኙበት ሁኔታ ተመልክተናል። እንዲሁም ደግሞ በዓለም ላይ ዋሴ የ19 ዓመት ታዳጊዋ በትናንት ዕለት አዲስ ቅዳም ላይ እንደተሸኘች አስታውሳችኋለሁኝ። እንዲሁም በማእከላዊ ጎንደር ዞን አርማጮ ተደራጅቶ ሲዘርፉ የነበሩ የአምራ ህልና ነጻ እናወጣለን ብለው መከላከያ አድማምትን በተቀናጀ መልኩ በወሰዱት እስከ መጨረሻው ተሸኝተዋል። ስለዚህ እነዚህ ሁሉ የሚያመላክተው ለሰላም፣ ለንግግር፣ ለድርድር ፍቃደኛ አለመሆን ነው። ይህን ደግሞ መንግስት ህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። ከዛ ውጭ የሚሰራው ድራማ አያዛልቅም። ባጭሩ የዘመን ካሴ ጉዳይ ማታስፈጽም ከሆን ትርሸናለ፣ አሊያም ወደ እስር ቤት ማጎሪያ ትገባለ። ለዚህ ደግሞ ላብነት ያለ የጠቀሱላችሁ ጌራ ወርቅ ከዚህ በፊትም በሰጠው መግለጫ እነሱ ሳለን አስካለችንስት ከመጀመሪያውም በነ እስክንድርም የነበረች ነች። በተለይ ዘመንና እስክንድር ከገቡበት ውጣ ውረድ እሷ ከእስክንድር ጋር በተለይ ባልደራስ የሚባለው ፓርቲ አብራ ስንሰራ የነበረች ነች። አሁን ደግሞ ወደፋኑ ተቀላቅ የነበረ ነው። ፋኖ ከገበች በኋላ ደግሞ በነ ዘመን እንግዲህ የትና የት ዛሬ አይታወቅም። በእነሱ ከታጎርች በኋላ ነው። ሌለኛው ታደለ የሚባለው ነው አየ ነው የሚባለም አሁን ደግሞ መሳፍንት መንግስቱ የባህር ዳር ብሪጌድ አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ የነበረው እሱም በዛሬ ሌሊት ጋማ ተብሎ ወስደውታል። እንግዲህ ይሸኙት አይሸኙት፣ ማጎሪያ ውስጥ ያስገቡት እስካሁን ድረስ በይፋ የወጣ የለም ማለት ነው። ስለዚህ ፋን አሁን እርስ በርሶ እየተናኩር የሚገኝበት ነው ወይ አልያም ደግሞ የግድ የዘመንን ጉዳይ አስፈጻሚ የሆነ መታዘዝ ይጠበቅ ባህል አዛውጭ ግን እርምጃ ይወስድ ባህል ማለት ነው። ወዲቻለን ቤተሰቦች የሚጠቅመው ሰላም ነው። በተለያየ አቅጣጫ ያላቸው የፋን ደጋፊዎችም የሚጠቅማቸው የሚያዘልቃቸው ብቸኛው መንገድ ይህ ብቻ ነው። ከዛ ውጭ የምትሰጠው ማስተባበያ ሁለተኛ ድራማ ብርቱካን፣ የደምቢዶሎ ዩኒቨርሲቲ በሰራችው አይነት ድራማ አሁን ብሰራ በች በታዳጊ በአለም ላይ ዋሴ ላይ የ19 ዓመት ታዳጊ ነች። በእሷ ላይ ማሁን ድራማ ብሰራ አያዋጣ። እንድትመታ እንድትገል ነው ያሰለፍካት። አለቅም የተሰለፈችው ከእሳት ላይ ነው። እሳት ደግሞ የሷ ሳት እና የዛኛው ሳት ከበለጠ ግድ ነው ያቃጥላን፣ ይበላን፣ ወደ አፈር ይቀላቅላል። የሷ ጣፈንታም ከዚህ ነው የገጠማት። ስለዚህ የሚጠቅመን ብቻ መምረጥ ነው። አዋጭ የሆነ መንገድ ብቻ መምረጥ ነው። እሱ ደግሞ ሰላም ነው። ለሰላም ደግሞ መንግሥት ክፍት በሩን አድርጎታን ይሄኛውን መንገድ መጠቀሙ አማራጭ የሆነ ከዛ ውጭ አያዘልቅም። እሺ ጊዜ እሺ ብትሰለፉም አያዋጣችሁም። የክልሉ ኢኮኖሚ ማህበራዊ ቀውስ ቀውስ ከመክተት አያዘልቅም። ውድቻ ቤተሰቦች መልካም ሽት እንዲሆን ላችሁ ተመኛው በሌላ ቪዲዮ እስክንመለስ መልካም ሽት